ቤት አቋለፈብኝ። ከዛ ተቆልፎብኝ ሰውየው በጣም ምን የማደብደብ ጀም በቃ ከዛ በቃ ሰዓት እስከ 10 ማለት ነው። ከእህቱ ጋር እየተፈራረቁ ደበደው ደበደቡኝ። ማታቤን በጠሱብኝ፣ ቆሻሻ ጣሉብኝ። ከዛ አንቺ ምን አድርጌያችሁ ነው ጥፋቴ ምንድነው? ስላቸው፣ አንቺ ለምን ቤተሰብ ይወድሻል? አንቺ ከቤታችን መተት አድርገሽብናል። ለምን ቤተሰብ ይወድሻል? እስከዛሬ እኮ ማንም ሰራተኛ ስናመጣ ማንም እኮ ተወደ፣ አንቺ እንዴት ይወዱ ይሻላል። እኛ ደግሞ እግዚአብሔር ይመስገን ምግብ እችላለሁ፣ ፅዳትም ሆነ ሳውዲም ሰባት አመት ስለሰራሁ ሁሉም ነገር እችላለሁ። ይወ በቃ ምሰራው ነገር ይመሰገንልኛል ከዛ እስከ አስር ድረስ ደበደው ደወደም ከዛ ሸካ መጡ ለፍልፊና አንቺ በቃ መታት እንዳደረግሽ ሸመኛሉኝ። እኔ ቅዱስ ገብርኤል አናንያ ዛሬን ከእሳት ያዳን አናንያ ዛሬ ሚሳኤል ከእሳት ያዳን እኔን ዛሬ ከዚህ ሲኦል አድነኝ አልኩኝ። እንደዛ ያልኩ በውስጤ ነው ሪላለሁ እነሱ ማለት ነው በጋ ብንትነ በቃ አየ እንትን እያሉ ማለት ነው የሆነ ቁርአን እየቀሩ የአገር ውሃ ያስጠጡኛል። ያን ውሃ ጠጣለሁ ጠጣለሁ፣ ሆዴ በጣም ሞላው። ከዛ ማለት ነው በቃ ሙሉ ልብስ በቃ ቤተሰብ በጣም ስለሚወዱኝ ብዙ በጣም ብዙ ልብስ አለ፣ የሚያምር ልብስ ማለት ነው ከቤታቸው። የሚገርመው እኔ ዩኒፎርም አለውስም ስለሚወዱኝ በቃ አንቺ ውጭ ራሱ ያልሄድኩበት ቦታ የለኝም። መዝናኛ እነሱ ጋር ዱባይ፣ ማንኛውም ቦታ ሄጃለሁ። ማንኛውም ያልሄድኩበት የለም። ምክንያቱም እነሱ እንትና ጅማ እናንተን ይዝናናሉ ይወስዱኛል። ዘንጨ ነው ሄድ ሀበሻ በቃ ኖርማል ልክ ድክ ኢትዮጵያ ሊሆን የሚመስለኝ ዘንጨ ነው። እንደ ሰራተኛ አልቆጠርም። ከዛ ከዛ መጨረሻ ላይ እንደዛ ብሎ ሸካ መጡ ብ ቁርአን ተቀራ ቢ ምናምን ለፍልፊ እመኝልን አሉ። እኔ አላምን ምንም ማምኑ ነገር የለኝ አልፈልጋችሁም፣ ግደሉኝ። ከዛ እንደዚ ስላቸው መጨረሻ ላይ ማለት ነው ወንድሞ ለወንድሙ ደወሉለት። ወንድሙ ደውሎለት እየመጣ እያለ ቢላ አነሳ አነሳና ከአንገቴ ላይ አርቦ ማለት ነው እየከረከረኝ። መጀመሪያ ከአንገቴ ላይ ፎጣ አደረገ። ፎጣ አደረገና ይከረክረኛል። እየከረከረኝ ለምንድነው እንደዚህ የምታደርግ አልኩት። ከውስጥ ሻለው መንፈስ ጮሆ እንዲያምድን አለ። እኔ እኮ ምንም ነገር አላደረኩም ምንም ነገር አላደረኩባት፣ እንዴት ነው የእኔ የውስጥ ያለው መንፈስ የሚለፈልበው ምንም ሳላደርግባችሁ ስለው ከዛ እንደዛ እያደረገ እያደረገ ወንድም እየበሩ ክፍት አድርጎ ሲገባ ማለት ነው ፎጣውን ብድግ አደረገና አንገት ያለውን ሊያርደን እንዲህ ሳደርግ ወንድም እየበረረ መጣና እንገ ቢለውን ቀማው። ቢለውን ሲቀማው ሰውነቴ ፍጭጫ፣ እኔ ደግሞ አናኒያ ዛሬ የሚሳይል ከእሳት ያዳንክ ቅዱስ ገብርኤል ድረስልኝ ብዬ ስለነበር ቅዱስ ገብርኤል በሰው ያምሳል ሆኖ ደርሶልኛል። እልል ብላችሁ አመስግኑልኝ። እመብርሃን ለኔ ብዙ ነገር አድርጋልኛለች። ከሰው ከሳውዲ ብዙ ስቃይ ሳደፍ ያለው ከዛ እንደገና አስራ አንድ ቀን በር ተቆልፎብኝ የሽንት ቤት ውሃ እየጠጣው ምግብ እንኳን ማለት ነው ያሁዳጁ ደባ አደርሰውብኝ ጉሮሬ አይዋጥልኝ አስራ አንድ ቀን ሙሉ በር ተዘግቶቤ ተሰቃይቼ

ግማሽ መንገድ ስደርስ የኤርፖርቱን ታፔላ እንደዚህ መግቢያ መውጫ የሚለውን ሳይ ማለት ነው በጣም አበድኩ። በቃ ዋልኩኝ ውብዬ፣ በቃ ውጭ ውስጥ አወረዱኝ። ወርጄ እሪስን ሁለት ፖሊሶች መጡ። ምን አድርጋ ነው አሉ። እችማ በጣም አብዳለች፣ ብዙ ዕቃ ሰብራብናለች፣ ልጆች ደብድበብናለች፣ ሀገር ላኩልን፣ አንፈልጋትም አሉ። እነሱ ብዙ ስቃይ ደርሰውብኛል። ሰውነቴ ሁላ እንዳለ ውስጤ በቃ የደበደቡኝ እንዳለ በሰላው እስካሁን ድረስ ራሱ አለ ከዛ አበሶች ከበብ ሲሉኝ ለምን ተከባጣላችሁ ብለው ተበጠኑ ፖሊሱ በተናቸው። ፖሊሱ ሲበትናቸው ከዛ ማንንም አጋዥ የለኝም፣ ሰውነቴም ደክሟል፣ የተደበደብኩት ምግብም ስላልበለው በጣም ደክሜ ያለው አይ መብራት ከሚነደው ሰዓት ቅዱስ ገብርኤል አወጥቶኝልኝ በቃ እዚህ በኋላማ ተስፋ አለኝ እንዴ ከሞት እኮ ዳንኩኝ። ለምን ልጄን ይጃለም ለምን እናቴን ላይ ለምን ስደጀን ያለ እናት ያድጋል አልኩና ጥቅን አልኩና ወደ ሀገር የገባሁ እግዚአብሔር ይመስገን። ከዚያ ሀገር ገብቼ እንደገና ወደዚህ ወደ ዱባይ ደግሞ አዙሬ ተመልሼ መጣሁ። ያ ሁሉ ስቃይ አሳልፌ ግን አሁንም ጠንካራ ሴት ነኝ፣ በጣም ጠንካራ። ገና ብዙ ነገር አያለሁም። መብራን ከብዙ ሞት ከብዙ ስቃይ ያድናኛለች። ለብላችሁ መብራን እና መስክሩል። ለእኔ የደረሰ ለሁላችሁም የድረስ። እኔ በጣም ኃጢአተኛ ነኝ፣ ግን መብራን ታግዘኛለች። ዛሬም ሁሉ ይሄ በእኔ ምክንያት ነው። ጓደኛ የደረሳት እግዚአብሔር ይመስገን። እኔ ሙስሊም ጥላቻ የለብኝም እወዳለሁ። ግን ገጠመኝ ይሁን ሆኖ ያ ነገር የደረሰብኝ አለባቸውም እነሱ ። አሁንም ቢሆን ጓደኛ ስለደረሳት በጣም ደስ ብሎኛል። አዎ ሁሉ ሀገር፣ አንቺ እራስሽ አሁንም ሙስሊሞች አንቺ ጋር ጥላቻ የላቸውም፣ አንቺም የለብሽም፣ እነሱም ጥላቻ የላቸውም። እንደሌላቸው ደግሞ በገብርኤል ተመስሎ ያዳነሽ ልጅ ሙስሊም ነው። አዎ በጣም አንድነዛያዳ ያኛው ግለሰቡ ያን ያደረገሽ ሙስሊምን አይወክልም። ሙስሊምን አይወክልም። በቃ እራሱ ሰይጣን ነው። ራሱ ፈጣሪ የሚያምኑ አምላክ ራሱ ለእሱ የሰራውን ስራ ዋጋውን ይክፈለው። ሙስሊምን አይወክልም። ሙስሊሞች እኛ እዚህ የሙስሊሞች ሀገር ነው፣ እንደንደ የፈለግንበት አምሽተን የፈለግንበት ውለን እንደፈለግን የምንገባበት ሀገር የሰጡን እንደ ሀገራችን እንድንኖር ያደረጉን ሙስሊሞች ነው። እና ሙስሊሞችም በግል ምክንያት ሰይጣን ያም ልጅ ራሱ ላይ ሊሆን ይችላል። እላዩ ላይ ሰይጣን አድሮ ሊሆን ይችላል። ይህንን ያደረገው ያም ልጅ ራሱ አይሆንም። ምክንያቱም ምንም አላደረግሽም። ለምን ቤተሰብ ይወድሻል? ለምን ቤተሰቦቻችን ለምን ቤተሰባችን ወደደሽ ያለ ይሄ የሰይጣን ስራ ነው እንጂ የእሱ ስራ አይደለም። አሁን እሱ ከዛ ቤት ሲያወጣሽ እዛ ቤት ውስጥ ምን ሊደርስብሽ ያላወቅሽው ነገር አሳልፎች ሊሆን ይችላል። ማወቂ ያለብሽ ነገር በዚህ ልክ። ዋና ዋናው ነገር ደግሞ ግን፣ ዋናው ነገር ደግሞ አሁን ከኛ ጋር እንድትገናኝ ከኛ ጋር እንድታወሪ፣ ከኛ ጋር ማውራት ስለነበረብሽ ነው። ይሄ ነገር ሀፕን የሆነው ይሄ ነገር ያጋጠመሽ ከኛ ጋር ማውራት የነበረብሽ ምንድን ነው። ስንት ዓመት ያልሽኝ አይደለ? ሳውዲ ሰርች ያለው ረጅም ዓመት ብለሽኛል። ከዛ ምንም የለኝ። ለምንድን ነው ረጅም ዓመት ሰርተሽ ምንም የሌለሽ ዛሬ? ለምንድን ነው? ምን ደሞዝ አልተከፈለሽም ነበር ወይስ ምንድን ነበር ላይኖርሽ የቻለብሽ? ተከፍሎኛል፣ ግን ጎንደር ቤት ሰርቼ ሶስት ክላስ ቤት ሰርቼ ፈረሰብኝ። ህገወጥ ቦታ ነው ተብሎ። አሁን ህገወጥ ለምንድን ነው የምትገዙት ህግ ወጥ ነው ከተባለ ህግ ወጥ ነገር ህግ ወጥ ነው። ህጋዊ ነገር መግዛት እየቻላችሁ በዚህ ፀሐይ በዚህ ሙቀት በዚህ መከራ ያገኛችሁትን ገንዘብ ለምንድን ነው ህግ ወጥ ለሆነ ነገር የምታወሉት? ይስተካከላል ይመራል በመባል ነበር የተሰራት። አሁን ይላችሁ በደንብ አሁን ሚዲያ እንትን እናረጋለን እንሰራለን ብለን ያቀርንበት ምክንያት አንዱ ይሄ ነው። ሁለተኛ ነገር ሰባት ዓመት ስትኖሪ በወር ስንት ነበር ደሞዝ የሚከፈልሽ? መጀመሪያ ሰባት መቶ ብር። ለስንቱ? ለሁለት ሁለት አመት። ቀጣዩ ሁለት ሺህም አንድ ሺህ አምስትም። በቃ ቋሚ አይደለም። ወጥቼ ስለምሰራ የቤት ኪራይ አለ ብዙ ነገር እና ግን ያው ዞሮ ዞሮ ብዙ ደግሞ ሳውዲ ያለው ታምሜም ስለነበረ ሐኪም ቤት በጣም ብዙ ብር አውጥቻለሁ። እንግዲህ በጣም እንግዲህ የሚገርም የሚያሳዝንም በጣም ደስ የሚል ምስክርነት ያለው ታሪክ ነበር የሰጠሽን። በደንብ ክሊር አውት እንድታረጊልኝ የሚፈልገው ነገር ምንድን ነው? ሙስሊሞች ይሄን ነገር ለሱ አንድ እንደውም ደግሞ እንደነገርሽኝ በጣም በጣም ነው የሚወዱሽ እንደ ሰራተኛ እንኳን እንዳትታይ ያደረጉሽ ሙስሊሞች ቤተሰቦቹ ናቸው። ቤተሰቦቹ አልጠሉሽም። ልጁ ነው። ልጁ ደግሞ ራሱ ራሱ ልጁ በራሱ ህሊናው በራሱ አእምሮ ላይ ሆን ይችላል በሰይጣን ታስ እንትን ብሎ ታዞ ወይም በፈተና አንቺ እንድትፈተኝ ወይም የተዘጋጀልሽ ክብር ኖሮ ያንን ክብር እንድታገኝ ሊሆን ይችላል። ፈተናውን የተፈተንሽ አሁን በፈተናውን እንድታልፊ፣ ፈተናውን እንዳትወድቂ እንደ ሰራተኛ እንዳትቆጠር እያደረጉሽ፣ ዩኒፎርም ሳትለብሺ ከእነሱ ጋር እንድትዝናኝ እያደረጉሽን ሙስሊም አሰሪዎችሽን ውለት እንዳትረሽ፣ ምክንያቱም ይህን ከረሳሽ ፈተናውን መውደቅሽ ስለሆነ ይህንን እውለታቸውን እንዳትረሽ። አንድ ሰው ስላስቀየመሽ የእነዚህን ያከበሩሽን ከልባቸው የወደዱሽን ሙስሊሞች ውለታ እንዳ እንግዲህ ለእህትሽን ሰበብ ይሆንሽ አንቺ በአንቺ እምነት በአንቺ መጽሐፍ ቅዱስ ስዋጣ ሰጠሽ እንዲደርሳት የተደረገ እንግዲህ አንድ ትልቅ ሚስጥር እንዲከፈትልሽ የተዘጋጀልሽ ነገር አለ ማለት ነው። ያንን ነገር እንዳታጪ ብትወዱኝ እርስ በርሳችሁ ተዋደዱ እንዳለ፣ ሁሉንም እኩል ገቢ እንዳትሸነፊ፣ ፈተናውን እንዳትወድቂ፣ ምንም አይነት የሙስሊም ጥላቻ እንዳይኖርሽ የማንም ሰው የማንም ሰው